ሰላም የተወደዳችሁ ዛሬ ብዙዎቻችንን የሚያሰቃየንንና የዕለት ተዕለት ህይወታችንን የሚረብሽ አንድ ትልቅ ችግር እናያለን፣ የጨጓራ ህመም። ምግብ ስትበሉ ሆዳችሁን ይቆርጣችኋል ወይስ ይነፋችኋል? ዛሬ የጨጓራ ህመምን ሊያባብሱ የሚችሉ ሶስት ምግቦችን እናያለን። የጨጓራ ህመም በጣም የተለመደ ነው። ከምግብ በኋላ የሚመጣ የሆድ ቁርጠት፣ ማቃጠል፣ የሆድ መነፋት ወይም ማቅለሽለሽ ሊኖር ይችላል። እነዚህ ምልክቶች የሚመጡት የምትበሏቸው ምግብ በጨጓራ ላይ ጫና ሲፈጥር ነው። አንዳንድ ምግቦች ደግሞ ችግሩን የበለጠ ለበብሱት ይችላሉ። ለዛሬ በመጀመሪያ ያስቀመጥነው ቅመም የበዛባቸው ምግቦች ወይም ስፓይሲ ፍዶች ናቸው። ለምን ችግር ይሆናሉ? በብዛት ቅመሞች ውስጥ የሚገኘው ካፕሳይሲን የተባለ ውህድ የጨጓራ ሽፋንን እንዲቆጣ ሊያደርግ ይችላል። ይህ ደግሞ በጨጓራ ውስጥ የማቃጠል ስሜት ወይም ህመም ሊያስከትል ይችላል። በመሆኑም በጣም ቅመም የበዛባቸው ምግቦችን መቀነስ ያስፈልጋል። ለዛሬ በሁለተኛ ያስቀመጥነው ስብ የበዛባቸውና የተጠበሱ ምግቦች ናቸው። ከፍተኛ የስብ ይዘት ያላቸው ምግቦች እንደተጠበሰ ስጋ፣ ቺፕስ የመሳሰሉ ምግቦች የምግብ መፈጨትን ያዘገያሉ። ምግብ ለረጅም ጊዜ በጨጓራ ውስጥ ሲቆይ የጨጓራ አሲድ እንዲጨምር ያደርጋል። ይህም ህመምና ማቃጠል ሊያስከትል ይችላል። ምግቦችን ከመጥበስ ይልቅ በእንፋሎት ማብሰል ወይም ስቲሚንግ ወይም ደግሞ በመቀቀል መጠቀም የተሻለ መንገድ ነው። ለዛሬ በመጨረሻ ያስቀመጥነው ደግሞ የሚኮመጥጡ ፍራፍሬዎችና ለስላሳ መጠጦች ናቸው። እንደ ቡና፣ ለስላሳ መጠጦች ወይም ሶፍት ድሪንክ፣ ሲትረስ ፍራፍሬዎች እንደ ብርቱካን ሎሚና የመሳሰሉ ያሉ ምግቦች ከፍተኛ የአሲድ ይዘት ከፍ ያለ በመሆኑ ስስ የሆነውን የጨጓራ ሽፋን ሊያስቆጡ ይችላሉ። የጨጓራ ህመም ሲኖር ቡናን መቀነስ ያስፈልጋል። ለስላሳ መጠጦችን በውሃ መተካት ያስፈልጋል። እንደ ብርቱካን፣ ሎሚ ያሉ ፍራፍሬዎች ችግር ካስከተሉባችሁ ወደ ሙዝ፣ ፓፓያና ማንጎ መቀየር ይቻላል። እንግዲያውስ የጨጓራ ህመም ካለባችሁ እነዚህን ሶስት አይነት ምግቦች መመገብ በመቀነስ ሞክሩ። ይህ የጨጓራ ህመማችሁን ለማስታገስና ጤናማ የምግብ መፈጨት እንዲኖራችሁ በእጅጉ ይረዳችኋል። መልካም ጊዜ።